ሰላም ጤና ይስጥልኝ። ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትሩፍ ይበልኝ። እንዴት ዋላችሁ? እንዴት ናችሁ? ሰላም ናችሁ? ከኔ ጋ አልሐምዱሊላህ ረብልአለሚን ሁሉ ሰላም ነው። እንግዲህ ያው ታሪካችን እንደቀጠለ ነው። ዛሬም ደሞ አሊይ ቢን አብጣሊብ ክፍል አራት ይዤ መጥቻለሁ ውዶቼ እ ትናንትና ካቆምንበት ማለት ነው ቢዲዮም በሸር በላይክጀምሮት ለምታድርግድይ ኮሜንት እንዲሁም ደሞ እሸር ለምታረጉ ለምታብሮታቱ ከልባ መሰግና አለውኝ። ጦርነት ከሚለው ቀጥላለው ማለት ነው። የኸይበር ጦርነት። በዚህ ጦርነት ወቅት የሙስሊም ሰራዊት ብዛት 1 4 ት ቶ ሙጃሂድ ነበር በተቃራኒ አይሁዳውያን ደግሞ በደንብ የታጠቁ አስር ሺህ ሰዎች ይገኙበት ነበር። ማንም ሊደርስበት በማይችልና ከኮረብታ በላይ በሰሩት ምሽግ ውስጥ አድፍተው ይጠባበቃሉ። በዚህ ምሽግ ውስጥ አንድ ዓመት ያህል የሚሆናቸውን ጥጥቅና ስንቅ አከማችተው ነበር። ሙስሊሞች ካደረጓቸው ጦሮች መውስጥ እንዲህ አይነት ከባድና አስቸጋሪ ጦርነት ገጥሟቸው አያውቅም። ነቢዩም ስላ ላ ወሰለም የኸይበርን ምሽግ አስራ ሶስት ቀናት ያህል ከበው ቆዩ። በወቅቱ የነስር ህመም ስላስቸገሯቸው ለአቡበክር አልስድቅ ባንዲራ አሲይዘው ላኳቸው። ምሽጉን ግን መክፈት አልቻሉም። በቀጣዩ ቀን ዑመርንም ቢልኳቸው አልተከፈተላቸውም። ነቢዩ ስለ ላ ላ ወሰለም የሙስሊሞች የስነ ልቦና ጥንካሬ ቀነሰ ማለቱ ስለ ስለተሰማቸው ይህን ለመቅረፍ በሚል እንዲህ አሏቸው። አላህና መልእክተኛው የሚወዱት እርሱም አላህና መልእክተኛውን የሚወድ ለሆነ ሰው ነገር ባንዲራውን አስይዘዋለሁ። ሁሉም ሶሃባ እጣው ለእኔ ቢደርሰኝ እያለ ሲመኝ ሌሊቱ አለፈ። የፈጅር ሶላት ከተሰገደ በኋላ ነቢዩ ስላ ላ ወሰለም አልይ ቢን አብጣሊብ የት እንዳሉ ሲጠየቁ አይናቸው እንደታመመ ተነገራቸው። ነቢዩም ስላ ላ ወሰለም አልይ ወዳሉበት ሄዱና በተባረከው እጃቸው የታመመውን አይን ሲዳብሱ ወዲያውኑ ተፈወሰ። ከዚያም ባንዲራውን ሰጧቸው። ባንዲራውን ያዘ፣ ምሽጉንም አስከፍት ይከፍትልሃል፤ ወደ ኋላ ዞር ብለሃት ያሏቸው ሳይዳሊ ባንዲራውን የያዝና ወደ ኸይበር አቅጣጫ ተንቀሳቀሱ። ለምሽጉ የአይሁድ ሰራዊቶች የሚገልጹት የውጊያ ምክንያት ምን እንደሆነ ስላላወቁ ለመመለስ ፈለጉና ወደ ኋላ ዞር ብለ ሀቴ የሚለው የረሱል ስላ ላ ሰለም ቃል ትዝ አላቸውና ዘወር ሳይሉ ወደ ኋላ እየተራመዱ ረሱል ስላ ላ ሰለም ጋር ደረሱ። ግንላቸውን የውጊያ ምክንያት ነገሩኝ አሏቸው። ረሱልን ነቢዩም ሰለላሁ ወሰለም እንዲህ አሏቸው፣ በተቀር በእውነት የሚመለክ አምላክ አለ መሐመድ የአላህ መልእክተኛ መሆኑን እስኪመሰክሩ ድረስ አዋጋቸው አለኝ። አንድ የሰሃባ ግመል ሶደቃ ወደ ቀስ ከማውጣት የበለጠ ምንዳ ያለው አንድን ሰው ወደ እስልምና መምራት ነው። አልይ ልጅ ጠንካራ ወደ ሆነውና የናእም ምሽግ የተባለው የአይሁዶች ምሽግ አጠገብ ደረሱና ባንዲራውን እላዩ ላይ ተከሉት። አንድ የሁድ ብቅ ብሎ ወጣና ማን አንተ? አላቸው። አልይ ቢና ቢጣሊብ እባላለሁ አሉት። አይሁዱም ተሸንፋችኋል። ይህ ለሙሳ ተነግሮታል አለ። በተወራታቸው ውስጥ ምሽጋቸውን የሚከፍተው አልይ ቢን አብጣሊብ እንደሆነ ተነግሯል። ፍልሚያው ተጀመረ። በመሃል የሰይዳ አሊይ ቢን አግጣሊብ ጦሩር ወደቀ። ከተከፈተ የምሽጉ በር ውስጥ ጦሩሩ አገኙና እርሱን ለብሰው መዋጋታቸውን ቀጠሉ። ይህን ታሪክ ሶሃቢ እንዲህ ይላል፣ እኔና ሌሎች ሰሃባ ሶሃቦች ከክብደቱ የተነሳ አንዱን የምሽግ በር መሸከም እንኳ አቅቶን ነበር በማለት ምሽጉ የነበረውን ጥንካሬ ተናግሯል። ሞርሂብ የተባለ ፈረሰኛ አይሁድ ብቻውን ወጥቶ ውጊያ ጀመረ። በአሊ ቢን አቢጣሊብ እጅ ተመቶ ሞተ። የዚህ ሰው ወንድም የሆነው አልሃሪስም ሲወጣ እንደ አሊ ገደሉት። ሌላኛው ወንድሙ ተከትሎ ሲወጣ ደግሞ ዙበይር እንዲሁ እንዲህ አለ፣ አልይ በአላህ ይሆንበት ለኔ ተውልኝ። ከዚያ እርሱ ሰውየውን ገድለው በሰላሳ አመቱ ወጣት አልይ ቢን አቡጦሊብ አማካኝነት ሙስሊሞች ድል ያደረጉ ዘንድ የአላህ ሱብሓነሁ ወተዓላ ፈቃድ ሆነ። የሚወዳቸው ሙእሚን ብቻ ነው። የሚጠላቸው ደግሞ ሙናፊቅ ነው። አልኢማም አህመድ ቢን ሀንበል በዘገቡት ትክክለኛ ወይም ደግሞ ሷሒ ሀዲስ መሰረት ነቢዩ ስላ ላ ሰለም አልይን አስመልክተው እንድህ ብለዋል። አልይ ሆይ አንተን የሚወድህ ሙእሚን ብቻ ነው። አንተን የሚጠላ ደግሞ ሙናፊቅ ነው። የመካ መከፈት። ነቢዩ ስላ ላ ሰለም መካ ለመክፈት እንቅስቃሴ ማድረግ የፈለጉ ጊዜ የመካ ነዋሪዎች ሁኔታውን እንዳያውቁ ነገሩ በሚስጥር እንዲያዝ አድርገው ነበር። ነገር ግን አንድ ሶሃቢ ስህተት ሰሪና የሙስሊም ሰራዊቶችን እቅድ የሚገልጽ መልእክት በጽሁፍ አድርጎ ወደ አቡ ሱፊያን ዘንድ ይላካል። ወዲያው መላኢካው ጅብርኤል ይወርድና ጉዳዩን ለነቢዩ ሰለላሁ ዓለይሂ ወሰለም ያሳውቃቸዋል። መልእክቱ የሰፈረበትን ደብዳቤ አንዲት ሴት ወደ መካ ይዛው እየሄደች እንደሆነ ነገራቸው። ነቢዩም ስላ ላ ወሰለም ሰይድ አልይና ዙበይር ሴቲቱን ተከትለው እንዲ ይዟት ታዘዟቸው። እነርሱም ፈጠን ብለው በመሄድ ሴትየዋን ያዟት። ልክ ሴትየዋን እንደተያዘች ደብዳቤውን አውጪ አሏት። አልይ እኔ ደብዳቤ አልያስኩም አለች። ዋሽ ተሻል አውጩ ደብዳቤውን አሏት ደግሙና። ከእርሱ በስተቀር በእውነት የሚመለክ አምላክ የሌለ በመሆኑ በአላህ ምላለሁ ደብዳቤ አልያስኩም አለች መልሳ አልይም ዋሽ ተሻል፣ ወላሂ ጅብሪል አልዋሸም ረሱልም ሰለላሁ ዓለይሂ ወሰለም አልዋሽም፣ አሏት። ደብዳቤ አልያዝኩም አለች ድርቅ ብላ። ደብዳቤውን ታመጪ እንደሆነ አምጪ፣ አለበለዚያ ልብሽን እገልጠዋለሁ ሲሏት፣ እሺ ትንሽ ገለል በሉ አለች እና ደብዳቤውን ከደበቀችበት አወጣች። እኔ ከ አንተ ነኝ አንተ ደግሞ ከእኔ ነህ የሁደይባ ስምምነት ከተፈጸመ በኋላ ሙስሊሞች የኡምራ ስርዓት ፈጽመው ሲመለሱ አሊ ብን አብ ጣሊብ የአጎታቸው ሀምዛ ሴት ልጅ የሆነችው አማራን ይመለከቷታል። የዚህችን ልጅ እናት ሰልማ ቢንት ኡመይስ ትባላለች። የአስማ ቢንት ኡመይስ እህት ኡመይስ እህት ነች። ልክ እንዳዩት አሊይ እንዲህ ይላሉ። አንቱ የአላህ መልእክተኛ፣ ይቺ የቲም የሆነችውን የአጎታችን ልጅ እንዴት እንተዋታለን? ረሱልም ሰለላሁ ዐለይሂ ወሰለም በሰሐቡ በሀሳቡ ይስማሙና ከነርሱ ጋር እንድትሄድ ያደርጋሉ። አማራ ቢንት ሐምዛ ወደ አሊ ተጠጋችና አጎት አጎት አለቻቸው። ወደ ባለቤታቸው ፋጡማ በመውሰድ ከአንቺ ጋር ትሁን አሏት። ወንድማቸው ጃፈርና እና ዘይድ ቢን ሀርሳ እኔ ላሳድግ እኔ ላሳድግ በሚል ተከራከሯቸው። አልይ እንዳሉ ይህች ያጎት የልጅ ናት ማሳደግ የሚገባኝ እኔ ነኝ። ጃፈር ደግሞ እኔ የአክስቷ ክስቶ ባል ነኝ አለ። ዘይድም ቀበል አድርጎ እርሷ የእህት የልጅ ናት ሲል ተከራከረ። ረሱል ሰለላ አለይሂ ወሰለም በመካከላቸው መገላገል ፈለጉና የጃፈር ሚስት ለሆነችው አክስቷ ሰጣት። ነብዩ ሰለ ላሁ ዐለይሂ ወሰለም አሊይ ትንሽ ቅር ሲሰኙ ተመለከቱና ወደ እርሳቸው በመሄድ እንዲህ አሏቸው፣ አሊይ ሆይ እኔ ከአንተ ነኝ አንተ ደግሞ ከኔ ነህ። አሊይ ደስ አላቸው። ወደ ጃፈር ደግሞ ሄዱና አንተ መልክህም ምግባርህም ከእኔ ጋር ይመሳሰላል አሉት። ለዘይዲ ደግሞ አንተ ወንድማችንና ወዳጃችን ነህ አሉት። አህሉል በይት። አላህ የሚሻው ከእናንተ ላይ እርክስን እርክስን ያስወግድና ማጥራትንም ሊያጣራቸው ብቻ ነው። አልአህዛብ ተሳሳ 3 የሚል የቁርአን አንቀጽ ወረደች። የነብዩ ሰለላሁ ዐለይሂ ወሰለም ፋጡማን አለይ ሀና ሁሰይን ሰብስበው ልብሳቸውን አውጥተው አለበሷቸውና እንደሃሉ አላህ ሆይ እነዚህ ቤተሰቦች ናቸው። አላህ ሆይ ቤተሰቦችን አጥራልኝ አንተና እኔ ማለት ሙሳና ሀሮን እንደ ማለት ነው። የትቡክ ዘመቻ በተካሄደበት ወቅት ነቢ ለ ሰለም ቤተሰቦቻቸውን የጠብቅ ዘንድ አልይን አዘዙት። መዲና በመቆየት ይህንኑ ኃላፊነትን እንዲወጡ ነገሯቸው። አልይም አይንቱ የአላህ መልእክተኛ ምን ነው ከህፃናትና ከሴቶች ጋር እንዲሆን ይተውኛል? አሏቸው። ዘይዳሌ ከዘመተው ሰራዊት ጋር ተቀላቅለው ሰራዊቱ የሚደርስበትን ጉዳት ለመቀበል ባለመቻላቸው በጣም ቅር ተሰኙ። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሏቸው መዲና እንድትቆይ ያዘዝኩ ለቤተሰቦቼና ለቤተሰቦች ብዬ ነው። ሰራዊቱ ለዘመቻ ተንቀሳቀሰ። በመዲና ከተማ ውስጥ ከሴቶች ህጻናትና ከመናፊቆች በስተቀር የቀረ አልነበረም። ሁሉም ጠቅልሎ ተነሳ። ነቢዩ ሰለላሁ ዐለይሂ ወሰለም አልይን ትተውት የሄዱት ዘመቻ ለማውጣት ስላልነገረ ነው በማለት ሙናፊቆች ያስወሩ ጀመር። ወሬው አልይ ዘንድ ሲደርስ ሰይፋቸውን ይዘው እያነቡ ወጡና ነቢዩን ሰለላሁ ዓለይሂ ወሰለም ተከተሏቸው። ሙናፊቆች በመዲና ከተማ የሚያስወሩትን ን ለነቢዩም ሰለላሁ ዓለይሂ ወሰለም ነገሯቸው። ነቢዩም ሰለላሁ ዓለይሂ ወሰለም እንዳሏቸው፣ አልይ ወይ እነርሱ ዋሽተዋል። ከእኔ በኋላ ነቢይ ባይኖርም ሀሩኔ ሙሳ አጋር እንደነበረ ሁሉ አንተም ከእ